ለምንደው ሌላ ጭንቀት የምትሆኑውእ ተነስታ ነው ሰው ምጠለው አይመስለኝም። ታዲያ ለምን ይመስልሻል? ቆይ ግን ፍቅር ለአንተን ምን አይነት ስሜት ነው ያለት? ማለት እታፈቅር ለች አደልእ በመና ወቅ በምታደርጋቸው ነገሮች በመረዳት ነው። አው ልክሽ። ብዙ ጊዜ እሷ እንደዛ ትላለች፣ ግን እኔ እሊሁን ፍቅር ምንም እርግጠኛ አደሉ ስለዚህ? ፍቅር አደይን መታሰቃያት አበባ ነው። አትጂ ስሙ አበባ ነው ለምድር ያመጣው ላንቺ አመሰግናለሁ ኪንጎ ግን ከዚህ በኋላ እንደ አደይና ለምለም ወደ እነ ኪንጎ አምርተው ነበር። ኪንጎና ዳይመንድም እንደተለመደው ከሁልጊዜው ቦታቸው ላይ ተቀምጠዋል። በመንገዳቸውም ፍቅር ምን እንዳለቻቸውና ከፍቅር አባት ምን እንደፈለገች ዳይመንድ ይነግራታል። አደይ አደይ በዚህ ሁኔታ ተገርማ፣ እንዴ ዳይምንድ እንደዚህማ በጭራሽ ሊሆን አይችልም፣ ፍቅርን ታውቃታለህ፣ እንደምንም አድርገ የአባቴን ስልክ ሆነ አባቴን አድራሻ ማግኘት የለባትም እንዳሰጣት የእሷን ጸባይ እያወቀውማ እንደዚህ ጉድ አታደርገኝም ብለዋለች። በሌላ በኩልም ላሹ ደውላሃል ወይ ብላ ስጠይቀውም አሁ አግኝቼው ነበር፣ ደህና ናቸው ብሏታል። ንጉስም ስለነገራት ለአደይ እንዴ ፍቅር እኮ ነገር በሚስጢር ይቆይ ብላን ነበር በማለትም መልሷል። እኔም ማለት ታለልም እንዳንተ አይደለውም ስለዚህ አደይንም ማሳልፍ ያልሰጥም በማለት አቶ ዳይመንድም ሁሉንም ነገር ነግሯታል። አደይም እጅግ አመሰገነችው። ልዱም እንደተለመደው እንግዲህ ይህን ዘፈኗን ታቀጣዋለች። ዴቭም መጣና ምን እያደረግ ይመለታል። አደይ ከሌለች እኮ ከዚህ ቤት ቤቱ በቃ ደበረኝ፣ ሰለቸኝ፣ ያዙ የለቀቁኝ እያለ ነው። ዴቭም አንተ ደግሞ ምንድን ነው ያለሷ ድምቀት የለም አልገሳ በፊት እኮ አባቴና እናቴ አንተም የቤቱ ድምቅነሽ ትሉኝ ነበር። አሁን ምን ተገኝቶ ነው ሲጀምር፣ እሷ ምን የምታደምቅ ነገር አላት? እና በማለትም ተናገረች። አደይ ናት፣ አንቺ ደግሞ አንቺ ነሽ፣ ሁለታችሁም ልዩነት አላችሁ በእኔ ልብ ውስጥ በማለትም መለስ ፍቅርም እንግዲህ ሳሎን ላይ እንደተለመደው ተጎልታ ነበር እና ያቺ አደይ እኮ የለችም። ያው ንጉስ እንደሚወዳት ስለምታውቅ የንጉስን የፍቅር ጥያቄ ልትቀበለው ሄዳለች። አንተ ዝም ብለ ከስር ከስሯ ትከታተላታለህ፣ እሷ ግን ዞር ብላ አታየም። ግን ለምን እኔ ያተኝም እኔ ሁሌ አፈቅራለሁ እወዳለሁ እያልኩ ለምን የእኔን ፍቅር አትቀበልም? ትለዋለች ይህ አንቺ ሀሳብ ነው ብሎ ጥሏት ይሄዳል። አዳይ እና ለምለምም ወደ ቤት ከተመለሱ በኋላ ያደረግሽውን ነገር አንድ ባንድ ሰምቻለሁ በማለት ይነግሯታል። ማለት እኔ ደግሞ ምን አደረግኩ አለች፣ አይኗን በጨዋጥባ ማለት ነው። ምንም እንዳልሰራች ሽምጥጥ አደረገቻቸው። ለምለምም መረንድ አንቺስ ነገር የከፋ ነው፣ ሳይጣን ባቶኝማ እንደዚህ አታደርግም ነበር አለቻት። አንቺ ደግሞ ምን አገባሽ በኔና በአደይ መካከል አለች። በሌላ በኩል አደይ ወደ ቤት ተመልሳ ከመጣሽ በኋላ ዴቭ ጠይቆ ነበርና ወዴት ነሽ አላት። ልዱም ለምንድነው ግን ወንድሜን እንደዚህ የምታስፈልጊው የት ነበርሽ በማለት አፋጠጠቻት። አደይ ምን ነው ፈልገኝ ነበር እንዴ ዴቭ አለችው። እሱም አመሽ ሳልፈልግሽ ቅርጭ አውቃለሁ አንቺ ስትፈልጊ አትገኝም እንጂ ወይ ደግሞ ላትረጂ ነገር ታስፈልገኛለሽ በማለት እመለሳላት። እሷም እንግዲህ ቀጥ ብላ ወደ ስራዋ ነበር የገባችው። ወደ ስራዋ ከገባች በኋላም ለምለም አብራት ስለነበረች ልዱ ያለቻት ነገር ደግሞ ነበረ። ለምለምና ኤላ ከዚህ ቤት ከመጡ አባሪያቸው የሚተዛዝም ሰታት ነበር እና እንደተለመደው እንግዲህ ተግባሯን ለመፈጸም ልዱም ወደ ኪችን መጣች። ኪችን መታ ስታያት ለምለም ምን ብዬሽ ነበረ እስካሁን ለምን አላስ ወጣሻትም? ለም ለምለምን ተናግሬ ስንት ደጋግሜ ደንገር ሻስ ወጫት በማለትም ከጓደኛው ጋር እንግዲህ አያያዘቻት። አደይም ለምለም ናይ ውጭ ብላ አስወጣቻት። እንግዲህ በግድ ናይ ወጣችሁ በነገራችን ላይ አልወጣም ብላ ማለት ነው። ትግል ገጥሞ እንግዲህ ለምለምና ልዱ ትንቅንቅ ላይ ነበሩ። ወንድሞ አመጠው ምንድን ነው ነገሩ ብሏታል። እንዴ ለምለም እንግዲህ ዝም ብላ ጀግና ነኝ ጀግና ነኝ ትላለች። የጀግንነቷ ጀግንነቷ መቼ እንደሚያበቃ ይታወቅ። የሴቶች አለቃና ጠበቃ እያለች ነው ችግርሽ ምንድን ነው ብለ ሴት ተን ጠይቃት እንጂ እህቱም ደግሞ ይኸው ደበደበችኝ እኮ በቃ አንገቴን አንቀልገል የነበረ ከጓደኛው ጋር ሁና አደይም ልደበደበኝ ነበር ብላ ለወንድሟ ቅጥርጥር አድርጋ ነገረችው። ወንድሟ አደይ ለምን ደዛ አድርጋችኋ ብሎ ጠየቀ። አደይ እንግዲህ አዎ አንቀናት አለ ሁለት ምክንያቱም እህት ቀበጥ ነች። ምንም የምትባለውን ነገር አትሰማም። አንገቷን ይዘናታል፣ አንገላተናት አላለቻት በሉ በእሷ ቦታ እኔ ቅርታ ጠይቃችኋለሁ ብሎ እንግዲህ ዴቭ ቅርታ ጠይቃትና እህቱን ወደ ውጭ አወጣት። እዚህ ነገር ማውጣት አለብኝ፣ ማትረፍ አለብኝ። ይችን የመሰለሽ ቀበጥ እህቴማ የሆነ ነገር ስትሆን ቆሚያ ላይም፣ ብሎ አስወጣት። ዴቭ እንግዲህ እህቱን ወደ ውስጥ ካመጣ በኋላ ይህን ነገር ተይ፣ ቤት እኮ የእኛ አይደለም። ስንቴን ደግሜ ደጋግሜ የምነግርሽ መቅበጥሽን አቆሚ ብዬ ተናገርኩ። አንቺ ግን እንኳን ልታቆሚ ጨራሽ እየባሰብሽ ሂዷል ብሏታል። የወንዶች በላይ እንግዲህ አጭሬው ንጉስም እንደተለመደው ቁጭ ብሏል። እንዲሁም ዳይመንድም ነበር እና ዛሬ እንኳን ዳይመንድ ብቻውን ነው የተቀመጠ። ያንን ጅልና ሞኝ ጓደኛውን ራቅ ቢለው እየተሻለ ነበረ። እንደዚህ ቁጭ ብሎ እያሰበ እና እየተገዘ ባለበት ሰዓት ስለ ሮማን እየተጨነቀ ነበረ። ፍቅር መጣች እና ለምንድን ነው እውነቱን የነገርካት ላ ትለዋለች። እንዲ ታዲያስ እኔ አንቺን አምኜ ነው እንዲህ አደይን የምለብቃት ለምን ለብቃት አለሁ። አንቺ እኮ ፍቅር አጅሬት ነሽ የሰይጣን አለቃ ይላታል። ፍቅርም በጣም ተናዳ ነበር እና ስሜቷን ዋጥ አድርጋም ተናግራለች። የተናገረችውን እንዲሁም ደግሞ ለማስመሰልም የሞከረችው ነገር አለ እና ነገሮችን ድብቅ አድርጋ ይዛለች። ኃይለኛ ኃይለኛ መልስ ሲመለስባት የምንድናደርገችው። ቆይ ለምንድ ነው የምትቀኝ የምትሆንባት? አደ እኮ እቴ ነች እንዴ? እናቴ እኮ ናት ሂደሽ አምጪልኝ ብላ ያዘዘችኝ አንተ ለእናትህ ክብር የለም እንዴ? እናቴን ባይሆን አክበራት ነኝ እኮ ታውቀኛለህ፣ በማለት ስልክ ቁጥሯን ያባቷን ለመቀበል ደፋ ቀና እያለች ነው። ዳይመንድም እንግዲህ ሰጥቷታል፣ ሰጥቷታል ቁጥሩን። በቀጣይ ደግሞ ምን እንደምታረግ አናውቅም። ፍቅር ይመስለኛል አሁን አባቷን ጎት ታምጥታ ለዛ ማን የሚባለው ላቷ አለ። ልጅ መችም ትድራታለች ብዬ አስባለሁ። በአሁኑማ አደ ያልቆላታል ንጉስም እንግዲህ በአክባል ቁጥ እየምን ነበረ። ውጤት እኮ ተበላሸብኝ፣ የሆነ አበባ ይዤ ቸኮላቴ መስጠት ፈልጌ ነበረ ይለዋል። ታዲያን የዚህ ጋር ቁጭ ብዬ ስተኝ የእሷ ዘበኛ ነኝ እንደሚመስል ብሎታል። እውነትም ይሄ ንጉስ ግን የምናስቡ ነው፣ ዘበኛ ያደረገው እንዴ? ደብም እንግዲህ ለምለምን የቅርታ እየጠየቃት ነው። ሞኛ ሞኝ ነገር ነቸው፣ እባክሽ ቅርበያት እያለ ነው። ለምለም ደግሞ እንግዲህ ራሷን ቆልላ፣ እንዴ እሷ ልጅ እኮ ትልቅ ልጅ ነቸው፣ እስከ መቼ ነው ራሷን የምትችለው? ነቃ ተበል እንጂ ምንድን ነው እንደዚህ መሞላቀቅ? እያለች ነው። ዴብም እንግዲህ በህቱ ምክንያት አንገቱን ደፍቷል። በዛ ላይ ደግሞ ከሰው ቤት ናቸው ያሉት። እንግዲህ ያስባችሁታል እናንተ፣ ከሰው ቤት እንግዳ ናችሁ ተቀምጣችሁ፣ ያ ሰው ደግሞ ይሄ ቤት ትንሽ ነው የቤት ጠባብ ነው እያለ ራሱን ከፍ ከፍ ሲያደርግ አንገት ያስደፋል። ዴብ እንግዲህ በህቱ ትንሽ አንገቱን የደፋም ይመስላል። ዴብም ጉዳዩን እሽ በቃ አሁን እርሽውና ስለ ኤላ እናውራ በማለት ነገሩን ቀይስ አደረገና የት ነው ብሎም ጠየቃት። የላማ የለም እኔም ማዴን ተንከባከባት ብለህ አንተ ይባስ ጣል ጣል አድርጋት አለችው። እኔማ እየጣርኩ ነበረ ስጠጋ ትረቀኛለች ስቀርባት ደግሞ ትረቀኛለች። ስለዚህ የራሷ ጉዳይ ብዬ ካሁን በኋላ የራሴን ህይወት ልጀምር ነው ብሏታል። ለምለም ደግሞ አደራዋክ እሷ በምታስፈልገና በምትፈልገ ጊዜ ከጎኗ መሆን አለብ እንጂ መራቅ የለብም እንዳታስቀይማት እያለች የመከረችው ነው። አደይም ቡና እያፈላች ነበርና ዴብ እንግዲህ በተካዜ ነው እንደ ሁል ጊዜውም ምንም አላወራትም እሷ ማውራት ፈልጋ ግን ጸጥና ያላት ቡና ወረደ ጠጣ እንጂ ብላም ነገራችሁ ፍቅር መጣችና ደግሞ ሰራተኛና አባውሮ ብቻችሁ እንደው ባዶ ቤት ቡና ማፍላት ጀምራችሁ ብላ እንግዲህ እሬ ያላች ምንድን ነው የምታወሪው ሰክረሽ ነው እንዴ መጣሽ አላት ዴብ ፈረኒስ አልሰከርኩም እውነቱን ስለተናገርኩ ነው እንዴ ሰራተኛው አደይና ዴብ አለች ለማንኛውም ይሄ ቤት እንዴት እንዳስጠላኝ መጣሽ ደግሞ ሌላኛው ሰራተኛ ማለች እና ጥላቸው ሄደች። እዚህ ቤት ሁሉም ነገር አስጠልቶኛል፣ ነገር ግን ከአንተ ውጭ የሚል ሀሳብም ሰጠችው። ዴብም ከኔ ጋር በጭራሽ ማለት ትወኝ አይችልም ብሏል። ነገር ግን ዴብ ያፈቀራት ይመስላል። እንግዲህ ፍቅርን ፍቅርና ለምለምም እንግዲህ ተያይዘውታል። እዚህ ሰፈር እኮ የእኔ ቤተሰቦች ናቸው። አንደኛ ሀብታም የነበሩት አንቺ እኮ የድሀ ልጅ ነች ብላ እንግዲህ ፍቅርን ወርድ አባታለች። ዛሬ አንቺ ሰራተኛ ነኝ፣ ነገ ግን አንቺ የኔ ሰራተኛ ልትወትች ትችያለሽ። በቅርብ ቀን ጠብቅኝ፣ ሀብቴን አንድ ወንድ አስመልሳለሁ ብላለች። ለምለምም እንደተናገረችው ሀብቷን አስመልሳለች። ፍቅር አሁን የቤት ሰራተኛ ሆናለች። እንግዲህ መለስ ብላ የመጣችበትን ነገር እያስታወሰች ነው። ከለምለም ቤት ውስጥ እንግዲህ ተቀጥራ እየሰራች ነው። ንጉስም ላደ አበባ ለመስጠት እንግዲህ ዳይመንድ ና አብራይ፣ እንግዲህ ያለው ነው። ዳይመንድ ምን የምናገባኝ፣ አንተ አበባ ልሰጠው እኔ የተከትይ የሚሄደው የራስ ጉዳይ ብሎ ጥሎት ሄዷል። ዴቨን ምስኪን ብቻውን ቁጭ ብሏል ደረጃ ላይ። ለምለም መጣችና በሰላም ነው ዴቭ አለችው። ምን ላድርግ ብለሽ ነው? ከዚህ ቤት ጋር እኮ መኖር ማለት ከሰይጣን ጋር መኖር ማለት ነው ይላታል። ቤቱም የውባርክ የለ ኤለም የለ በጣም ያስጠላል፣ ይደብራል። ከፍቅር ጋር ደግሞ ተስማምቶ መኖር አደጋ ነው። አዳይም ኮራችብኝ። ለምለምም አይዞ በቃ እንደዚህ መሆን የለብም፣ ግን ፍቅር ለምን መጠላት ይመስላል ብላም ጠየቀችው። ዝም ብላማ ሰውን ከመሬት ተነስታ እንደዛጠላ ምክንያቱ አንተ ነህ። ይህን ጉዳይ ደግሞ ልትፈታ የምትችለው አንተ ነህ። አንተ እስኪ ቅረዋት ፍቅርንና አፍቀራት እያለችው ነው። ንጉሥን በራን ጓጉቶ ነበር። ለምለም ከፈተችና ለአዳይ ባለመስጠት እንግዲህ ደብቆት መጥቷል አበባውን። ፍቅርና ልዱ እየተስማሙ ነው። ልዱ አንቺ ኤለንና ለልሁን ካላየሻቸው እኔ ደግሞ አዳይና ዴቨን አለያያቸዋለሁ። ስለዚህ እንስማማና እንደራደር እያለች ነው ፍቅር። እሽ ብላም ተስማምታለች። ፍቅርም ወጣችና ወደ ሳሎን አዳይ እያጸዳት እያለ አንቺ አለቻት። አንቺ ሳይሆን ስሚ አዳይ ነው መቼም ከኔ ኩላት ሆንኝም እያለች ዝቅ ዝቅ አረገቻት። ፍቅርም በንዴት እንግዲህ እኔ የፍቅር ኔትልና አዳይን ታንቃታለች። ስራ ከሆነ ሁሉንም ስራልሻለሁ ያንቺን ክፋት ስራ ግን አልሰራም በማለት መለሰች። እኔ የምልሽን በሙሉ ማታረግ ያለሽ ብላ ደግማ አነቀቻት። ለምለም መጣችና አገላገለቻቸው። ለማንኛውም ንጉስ የፈልግሻ ልጅ ያለቻት በሰላም ነው ብላም ወጣች። ንጉስን በጣም ተደስቶ ነው አበባውን ይዟት ሰጣት። በር ላይ እንግዲህ ዴቭ ይመጣል። ምንፈልግ ከአዳይ እንፈልግ። አደይም አበባውን ከተቀበለች በኋላ አመሰግናለሁ፣ ከዚህ በኋላ ግን ምንም ነገር እንዳታመጣ ብላ ጥላው ሄደች። ዴቭም እየፎከረ ነው። ሁለተኛ አትርሳ አጠገቧ ብያል ነበር ብሎ ብዛቸውን አንስቷል። ዳይመንድን በሰማውና ባልመጣው ነበር ብሎም ተቆጨ። አዳይም እንግዲህ ከዴብ ጋር ተጋሽታለች። በዛ አበባ ምክንያት እንግዲህ የመለያየታቸው መንስኤ ሆኗል። ደግሞ አንተ ልትጨመርልኝ ነው? ካሁን በኋላ ማይነን ራሱን ላዩ አልፈልግም ብላ አበበውንም ዴብንም ገፍተረው ነበር ሄደች። ዴብም አበበውን አንስቶ መጥቷል፣ ወደ ዳይመንድ ሰጣት ብሎ ጠይቀው፣ በአክ ባልሰጣት ይሻል ነበር አለው። ጥፊ ይሻላይ ነበር ነገር ግን ግልምጫዋ ምንም ነገር በቃ ተቀይራለች፣ ምንም ደስ አይልም፣ የድሮ አዳይ አይደለችም ብሎ ነገረው። እሷን አፍቅሬ እኮ ከሰው መነም መንኩ ይላል። አዴይ እና ለምለምም ስለ አበባው እያወሩ ነው። ታዲያስ ተቀበልሽ ወይ ፍቅሩን ብላም ጠይቀቻት። እባክሽ እንኳን ፍቅሩን ልቀበል አበባውንም ተቀበልሽ ብሎ ዴብኮ ተቆጣኝ አለች። በዛ የተነሳ አበባውን ውርውር ያለው አለች። ሁሉም እኔ ጋ እየመጡ እንግዲህ ዛቻ እያነሱ ነው አለቻት። ዛሬ ደግሞ ንጉስ እንግዲህ ወንድነቱን አሳይቷል። ከዴብ ጋርም ግብ ግብ ገጥሟል። አዴይ ምን እያረከ ነው ብላ ሄድ አገላግላቸዋለች። ሰላም ጤና ይስጥልኝ፣ የቻናሉ ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ